ፊርዖን አለቱላ በባህር ሰምጦ ከጠፋ በኋላ ነቢዩላህ ሙሳ ዐለይሂ ሰላም ከሕዝቦቻቸው ጋር ወደ ጡር ተራራ ይሄዳሉ። ቀድመው ወደ ኢባዳ ለመግባት አስበው ሕዝቦቻቸውን ቀስ በቀስ እንዲከተሉ መከሩ። ወንድማቸው ሐሩንን ዐለይሂ ሰላም ወደ ተተኪ አድርገው ከሕዝቦቹ ጋር ትተውት ይሄዳሉ። ነገር ግን ሳሚሪ የተባለ አንድ ግለሰብ ሕዝቡን ለማሳሳት ቆርጦ ተነሳ። ሳሚሪ ከሳሚራህ ነገድ የመጣ እንደሆነ ይነገራል። ነገር ግን በሶርያ የታወቀ ነገድ ነበር። አንዳንድ የዕልም ባለቤቶች የፊርዓውን ቤተሰብ አባል የሆነ ግብፃዊ ኮብት እንደነበረ ይጠቁማሉ። ሳሚሪ የሙሳ ዐለይሂ ሰላም ጎረቤት የነበረ ሲሆን መጀመሪያ ላይ እርሳቸው ይዘው የመጡትን የእስልምና ጥሪ ተቀብሎ ይኖር ነበር። የኢብነ አባስ ረዲያላዋንሁ እንደተናገሩት ሳሚሪ ላሞችን ከሚያመልኩ ጎሳዎች መካከል አንዱ ነበር። በሆነ መንገድ ወደ ግብፅ ደርሶ የእስልምና ሃይማኖትን የተቀበለ አስመስሎ ቢቀርብም በልቡ ግን ሙናፊቅና ግብዝ ሰው ነበር። ኢብን ጀሪር ረሂመሁላህ እንደገለጹት ስሙ ሙሳ ኢብኑ ዘፈር እንደነበረ ይታመናል። ፊርአውን በዘመኑ የሚወለዱ ወንድ ልጆችን እንዲገደሉ ባዘዘበት ወቅት ነበር የተወለደው። እናቱ በፊርአውን ወታደሮች እይታ ልጇን እንዳይገሉባት በመፍራት በምድረ በዳ ዋሻ ውስጥ ደበቀችው፣ መግቢያውንም ከውጭ በኩል ዘጋችው። አይኗ እያየ ልጇ ሲገደልባት ከማየት ይልቅ ዋሻ ውስጥ ጥላው መሄድን መረጠች። አንዳንዴ ልትጠይቀው ትመጣ እንደነበረ ይነገራል። አላህ ሱብሐነሁ ወተዓላ ጅብሪልን አለይሂ ሰላም ሕፃኑን እንዲንከባከብና ምግብ እንዲያቀርብለት አዘዘ። ጅብሪልም አለይሂ ሰላም በአንደኛው ጣቱ ማርን በሌላኛው ቅቤን በሶስተኛው ደግሞ ወተት ያመጣለት ነበር። ህፃኑም ጣቶቹን ይልስ ነበር። ቀስ በቀስም ወጣት ሆነ። ሆኖም ግን በአላህ የማያምንና የበኒ እስራኤልንም ህዝብ ወደ ክህደት የሚመራ ሰው ሆኖ አደገ። አንድ ገጣሚ ጅብሪል የመገበው ሙሳ ከሃዲ ሆነ፣ ፊርአውን የመገበው ሙሳ ግን መልእክተኛ ሆነ በማለት በሚገባ ገልጾታል። ነቢዩላህ ሙሳ ዓለይሂ ሰላም ከሄዱ በኋላ ሳሚሪ ከህዝቡ ጌጣጌጦችን ሰበሰበ። ከዚያም ከጌጣጌጦቹ የጥጃ አምሳል ያለው ቅርጽ አዘጋጀ። በውስጡ አንድ እፍኝ አፈር ጨመረበት። ይህ አፈር ጅብሪል ዓለይሂ ሰላም ሲመጣ የእግሩ አሻራ ካረፈበት ቦታ ያነሳው ነበረ። ሳሚሪ አንድ ጊዜ ጅብሪል ዓለይሂ ሰላም በፈረስ ላይ ሆኖ ወደ ነብዩ ሙሳ ዓለይሂ ሰላም ሲመጣ ተመልክቶ ነበር። ጅብሪል ዓለይሂ ሰላም እግሩን ባሳረፈበት ቦታ ሁሉ አረንጓዴ ተክል ይበቅል እንደነበር እና ህይወት እንደሚዘራ አስተውሏል። ከጅብሪል አለይሂ ሰላም የእግር አሻራ በታች የህይወት ምልክቶች እንዳሉ ተረዳ። ስለዚህም ከነዚህ ቦታዎች አፈርን ሰብስቦ በጌጣጌጡ በተሰራው ጥጃ ውስጥ አደረገው። በማስከተል ሳሚሪ ለህዝቡ ነቢዩላህ ሙሳ አለይሂ ሰላም ከሄደበት መመለሳቸው እርግጠኛ እንዳልሆነ ነገራቸው። ይህ ጥጃ የእናንተ አምላክና የሙሳም አምላክ ነው በማለት የሐዘዝ ዜናውን አሰራጨ። ብዙዎቹ የተናገረውን አመኑ። ነብዩ ሐሩን አለይሂ ሰላም ከድርጊታቸው ሊያስቆሙ ቢሞክሩም ማንም ሊሰማቸው አልቻለም። ከጊዜ በኋላ ሙሳ አለይሂ ሰላም ከጡር ተራራ ተመለሱ። የተውራትን ጽላቶች በእጃቸው ይዘው ነበር። አንድ አምላክም በብቸኝነት እንዲያመልኩ አስጠንቅቀው የሄዱት ህዝብ ሲመለሱ ለማመን በሚከብድ ሁኔታ ላምን እያመለኩ ተመለከቱ። ይህ ድርጊታቸው እጅግ በጣም አስቆጣቸው። እነዚህ ሰዎች አላህ ሱብሓነሁ ወተዓላ ብዙ ጸጋዎችን የለገሳቸውና ከፊርዓውን ጭቆና ያዳናቸው ቢሆንም አሁን ግን ጣዖት አምላኪዎች ሆነው አገኟቸው። በጣም ተበሳጭተው የወንድማቸው ሃሩንን ዐለይሂ ሰላም ጸጉር ይዘው ለምን አላስቆምካቸውም? ጣዖት አምላኪ እስኪሆኑ ድረስ ለምን አልነገርከኝም? ወደ ጡር ተራራ እንዳትመጣ ምን ከለከለ? ከጣዖት አምላኪዎች ጋር ለምን ትቆያለህ አሏቸው። ነብዩላህ ሃሩንም ዐለይሂ ሰላም የእናቴ ልጅ ስማኝ፣ እኔ በበኒ እስራኤል መካከል ልዩነት እንዲፈጠር አልፈለኩም አስራ ሁለት ሺህ የሚሆኑ ሙዋሂዶችን ነጥዬ ይዤ ወደ አንተ ብመጣ ኖሮ በበኒ እስራኤል ሕዝቦች መካከል ችግርና አለመግባባት ይፈጠር ነበር። ነገር ግን አንተ ስትመለስ እነዚህ ሰዎች መንገዳቸውን እንደሚያስተካክሉ እርግጠኛ ስለነበርኩ ነው በማለት መለሱለት። ነቢዩላህ ሃሩን ዐለይሂ ሰላም አክለውም ከዚህም በላይ አብዛኞቹ ሰዎች ወደ ስህተት መንገድ ሄደው ነበር። ጥቂቶቹ ብቻ ነበሩ ከእኔ ወገን የነበሩት ከድርጊታቸው እንዲቆጠቡ ባስገደዳቸው ኑሮ ሊገሉኝ ይችሉ ነበር። እነርሱን ወደ ትክክለኛው መንገድ ለመመለስ ሞከርኩኝ፣ ነገር ግን አልሰሙኝም። ሊገሉኝም ተዘጋጅተው ነበር አሉ። ነቢዩላህ ሙሳ አለይሂ ሰላም የሃሩንን ምክንያት ተረድተው አጸፋቸውን አቆሙ። ከዚያም ወደ ትክክለኛው ወንጀለኛ ወደ ሳሚሪ ዞሩ። ምን ማብራሪያ እንዳለውና ለምን ይህም መጥፎ ተግባር እንደፈጸመ ጠየቁት። ሳሚሪ ልቤ የፈለገውን አደረግኩኝ በማለት በትዕቢት መለሰላቸው። ነቢዩላህ ሙሳ አለይሂ ሰላም በዚህ ዓለም ላይ ሁሉም ሰው ያገለሃል ይህ የአንተ ቅጣትህ ነው ይሉታል። ከማኅበራዊ ሕይወት መገለሉ በተጨማሪ ማንም ሰው እንዳይነካውና እንደ ዱር እንስሳ ከሁሉም ሰዎች ተለይቶ እንዲኖር ያዙታል። የሙሳ ዐለይሂ ሰላም እርግማን በሳሚሪ ላይ ተጽዕኖ አሳድሮበት ነበር። ማንንም ቢነካ ወይም ማንኛውም ሰው እርሱም ቢነካ ኃይለኛ የትኩሳት በሽታ ይይዛቸው ነበር። ስለዚህም ይህንን በመፍራት ከሌሎች ሰዎች ተለይቶ ኖሯል። ማንም ሰው ቢቀርበው ላሚሳስ አትንኩኝ ይል ነበር። በመጨረሻም በዚህ ሁኔታ እንደተገለለ በስቃይ ሞተ። ሙእሚን ሁልጊዜም በእምነቱ ላይ ጽኑ እንዲሆን አላህን መለመን እንዳለበት ከዚህ ታሪክ እንማራለን። ማንም ሰው እስከ መጨረሻው በትክክለኛው መንገድ ላይ እሆናለሁ ብሎ ሊናገር አይችልም። ምክንያቱም አንዳንድ ሰዎች መጀመሪያ ላይ ሂዳያን ያገኛሉ፣ ነገር ግን በኋላ ላይ በሚሰሩት አጸያፊ ድርጊት አላህ ሱብሐነሁ ወተዓላ ጸጋዎቹንና ውለታዎቹን ከእነርሱ ላይ ያነሳባቸዋል ለዘላለም የሂዳያ መንገድን ሊከለከሉ ይችላሉ። ይህም በሳሚሪ ላይ የደረሰው ነው። በመጀመሪያ መመሪያን አግኝቶ ከነቢዩ ሙሳ ዐለይሂ ሰላም ጋር ተቀላቅሎ ነበር። ነገር ግን በኋላ ላይ ይህ ጸጋ ከእርሱ ተወስዶበት ዘላቂ የሆነ ኪሳራ ውስጥ ገባ። ስለዚህም ሁልጊዜ ከአላህ ጥበቃን በሃይማኖታችን ላይ እስቲ ቃማንና መልካም ስራዎችን እንዲወፍቀን መለመን አለብን። በምንም መልኩ በሁኔታችን ተስፋ መቁረጥ ወይም በአኗኗሯችን እስከ ጥግ መርካት የለብንም። በአላህ አንድነት ማመን ከእርሱ ዘንድ የመጣ ታላቅ ጸጋ ነው። የእምነታችን ዋነኛው መስፈርት ነው። ይህንን እምነት ለመጠበቅ እጅግ መጠንቀቅ አለብን። በአላህ ጌትነት ላይ ትንሽም ቢሆን ሊያጠራጥሩን ከሚችሉ ነገራቶች ልንርቅ ይገባል። ምክንያቱም ተውሂድ በዱንያም ሆነ በቀጣዩ ዓለም የውጤታማነታችን ቁልፍ ስለሆነ፣ በሌላ ታሪክ እስክንገናኝ የአላህ ሰላም በእናንተ ላይ ይሁን።